መኪናን ብለሽ ነበር፣ የት አለ ገዛላል? አላችሁ ይሄ ሁላችሁ፣ እኔ አልዋሸኋችሁም። ይሄው መኪናው ሰፕራይዝ ተደረገች። በጣም ትልቅ ሰፕራይዝ አለ፣ ትልቅ ሰፕራይዝ ማይ ጋድ። በጣም በጣም ደስ ይላል። ቤተሰብ ዛሬ እንግዲህ ያው አይታችኋል ከባዱን ሰፕራይዝ እንግዲህ አብርሃም ለሩታ አድርጓል ማለት ነው። ባለፈው ለታ በቀደም ነው የዛሬ ስንት ቀን አብርሃም ለሩታ ትልቅ ሰፕራይዝ አለው መኪና ሊገዛላን ምናም ብዬ በሰራሁት ቪዲዮ ትናንትናን በቀደም፣ የት አለ መኪናን ብለሽ ነበር፣ የታል ይገዛላል አላችሁ። ይኸውላችሁ እኔ አልዋሸኋችሁም፣ ይኸው መኪናው ሰፕራይዝ ተደረገች። በጣም ትልቅ ሰፕራይዝ አለ፣ ትልቅ ሰፕራይዝ አለ። ለሩታ የሚያደርግላት ሰፕራይዝ አለ፣ መኪና አለ ስላችሁ እናንተ በቀደም ስትሄድ መኪና መኪና ስትሄድ ነበረ እንዴ ምናም ብላችሁ ላላችሁ ልጆች ይሄው ነግርኛ። ሳንሰማ ዝም ብለን እዚህ ጋር መናቀርብ ልጆች አለም። ለማንኛውም ይሄን ቪዲዮ በረንባ አርጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ ለሩታ ይሄ ሲያንሳት ነው። አብራው ሰርታለች፣ አብራው ለፍታለች። ብዙም ብዙ መንገዶችን አብረው አሳልፈዋል። ይሄ ለሩታ ምንም ማለት አይደለም። እግዚአብሔር ይስጠው በወጣበት ይተካ ነው የምንለው። አብርሽዬ ለመመሰለ አንተ ጥሩነትክ እንዳለ ጥሩ ነህ፣ ጥሩ ልብህ፣ ቀና ጥሩ ሰው ነህ። ግን ከዚች ከሄርሜላ ጋር ያለ ነገር ነው እኛ አንተን እንድንጠላ፣ እኛ አንተን ምንናደድብህ፣ እንጂ አንተ ለሰዎች በምታደረገው ነገር ነገ በጣም እኔ ወድሃለሁ ከምንም በላይ ግን ምንድን ነው ችግር፣ ከሩታ ከአብር ከሄርሜላ ጋር ያለ ነገር ብታቆምና እስከ መጨረሻው ከዚህ ልጅ ጋር እንድትገናኝ አንፈልግም ነበረ። አሁን ደግሞ አብርሽ ላይ ሌላ ጣጣ ይዛበት መታለች ማለት ነው። እንግዲህ ይሄ መኪና ሩታና አብርሽን ያስታርቃል፣ ያው ሩታ ልቧን ትከፍታለች ብዬ አስባለሁ። ግን ምንድነው መሰራችሁ እዚህ ጋር ደግሞ ሌላ አዲስ ነገር አዲስ ጣጣ አብርሃም ጋር አብርሃም ላይ መጥቶበታል። እንግዲህ እቺ ማናት ሄርሜላ እርጉዝና እንዳላት እያሳየች ነው ያለችው። እዚህ ጋራ ሩታ ደግሞ ይሄን ነገር ደግሞ ካወቀች ይሄን ነገር ደግሞ ከሰማች ምንድን ነው የምትለው? አብርሃም የበለጠ እነሱ ይበጣበጣሉ ይበጣበጣሉ የመኪና ቁልፉ ራሱ መወርወሩ እራሱ አይቀርም። ለማየት ያብቃችሁ። ሩታ የመኪና ቁልፉን ፊቱ ላይ መወርወሩ አይቀርም። ለምን ታውቃላችሁ? እቺ ሄርሜላ የምትባል ሴትዮ አብርሃምና ሩታን የመጨረሻ ለማለያየት ቆርጣ ተነስታለች። ልጅ ደግሞ ሲባል በጣም ነው የሚያናደው። አብርሃም ይሄን ነገር ያደርጋል ብላችሁ ትናደዳላችሁ። እሷን ብትሆን ትናደዳለች። ስለዚህ አሁን ይሄም ያህል ሰፕራይዝ፣ ይሄም ያህል እሷ ልቧን ደስ የሚያሰኝ ሰፕራይዝ ልቧን በቃ እንድትከፍትለት፣ ፍላጎቱ ከሩታ ጋር መሆን ፍላጎት አለው። ግን ፍላጎት እያለው ደግሞ ከዚች ከሄርሜላ ጋር ደግሞ አላቆምም አለ አብርሽ። ይሄ ነው የአብርሃም ችግር እና አብርሃም እኔ ነግሬያችኋለሁ። እዛ ያለችው ልጅ ናት የነገረችኝ ያው ሰፕራይዝ እንደሚያደርጋት ብዙ ብዙ ሰፕራይዞች እንዳሉ አብርሃም ሩታን ለማስደሰት ቆርጦ እንደተነሳ ነው የነገረችኝ ካስታወሳችሁ። አይታችኋል። እሱን ቪዲዮ ማለት ነው። እሱን ስነግራችሁ ራሱ አላመናችሁኝ። መኪናውን፣ ሁሉን ነገር ይነግሪያችሁ ነበር እና ስላላመናችሁ፣ እና እኔ ምን እንዶ ታውቃላችሁ፣ አብርሃም ይሄን ነገር ማድረጉ በጣም ትልቅ ነገር ነው። ሩታ ይገባታል፣ ለፍታለች ብዙ ከሱ ጋራ ብዙ ቪዲዮችን፣ ብዙ ነገሮች ተሰድባ፣ ስንት ስድብ፣ ስንት ነገር ያስተናገደች ልጅ ነች ሩታ ማለት ገብቷችኋል። በጣም ብዙ ስድቦችን፣ በጣም ብዙ ነገሮችን ያስተናገደች ነች። መኪና ለሷ ምንም አልተለለም። እግዚአብሔር ስጠው ነው ብለው፣ ደስ ይላል የለፋችበትን ማግኘት፣ ደስ ደስ ይላል። ግን ምንድን ነው አሁን እኔ እነሱ ሰላማቸውን ለማግኘት ሲፈልጉ ሄርሜላ እንግዲህ አይታቸዋል ከባዱን ችግር አብርሃም የማይፈታውን ችግር ይዛበት መታለች አሁን እንግዲህ አንድ ሴት አሁን አብሮ ነበሩ፣ ስንት ወር ሙሉ አብሮ ነበሩ ያለ አብርሃም እና ሄርሜላ እንግዲህ ሩት ቤት ለቃ ከሄደች ጀምሮ ቤቱ እየመጣች ነበረ ምናምን ምናምን። አሁን ምንድነው እሷ አሁን ከአብርሃም ነው አረገዝኩ የምትለው። እንግዲህ አብርሃም አረገዝኩ ደግሞ ስትል ሩት ደግሞ ምን አይነት ስሜት ነው የሚሰማት? ይሄን ነገር ደግሞ ማሰብ አለባችሁ። ገብታችኋል ስለዚህ አሁን ምንድነው አብርሃም ምንንም ሳንትን ድፍንፍን አርጎ ከሄድሜላ ጋር ያለውን ነገር መፍታት አለበት ቁጭ ብሎ። እቺ ልጅ አውቃ ይሆናል አረገዝኩ አረገዝኩ ምናምን ስታይሏን እንትን እያደረገች ያለችው። ስለዚህ እቺን ሰው እባካችሁን እነ አቤል እንዳመጣችሁ ከአብርሃም ህይወት አውጡ። በቃ ሩታና አብርሽ በጣም ደስ የሚል ነገር ላይ ነው ያሉት። ግን እኔ እንጃ ብቻ እኔ አላቅም ምን ብዬ እንደምነግራችሁ ቤተሰብ ዛሬ እኔ በጣም ደስ ብሎኛል፣ ሩታዬ ደስ ብሏታል። ይኸው እናንተ ታውቃላችሁ እኔ ሁሌም ከሩታ ጎን ነኝ ብዬ በምሰራበት ሰዓት አብዛኞቻችሁ፣ አንዳንዶቻችሁ አሁን ብዙዎች ሆን አንዳንዶቻችሁ፣ ያው አንቺ ለአብርሃም አትወጂውም፣ አብርሃምን አታግዥም፣ አብርሃምን ነው የምትሰርቢ ምናምን። እኔ የምሳደበው እኮ ለሩታ ብዬ ነው። ሩታን ሲያስቀይማት ሩታ ስትናደር ያናዳል። ማንኛውም ሴት ከተናደደች እና እናገራለሁ። ስለዚህ ነው እና እባካችሁን፣ ሄርሜላ ከአብርሽ እንድትርቅ እንድታደርጉ ነው የምፈልገው። ይሄን ነው የምንፈልገው እኛ። እና እኔ ዛሬ የሩታ ሳቅ የሩታ ደስታ ደስ ብሎኛል። እንኳን ደስ ያለሽ እህቴ። መኪና ደስ ይላል። ሴት ልጅ መኪና ስትነዳ ደግሞ እንዴት እንደሚያስደስት ከምንም በላይ ደግሞ እኛ ሴቶች የሚያስደስተን መኪና መንዳር ነው። ብዙዎቻችንን ሚያስደስተን መኪና መንዳት ነው። ሁላችሁም ሻአላ ሻአላ፣ ለሁላችንም እንደዚህ አይነት ሰፕራይዝ የሚያደርገን ሰው ይስጠን ነው ብለው። ግን ያው አብርሃም ትንሽ አስቸጋሪ ቢሆንም ያው ምንም አይልም፣ ግን አስቸጋሪ ነው። አብርሃም በጣም አስቸጋሪ ሰው ነው ለሚስቱ። ያው ከሌላ ሴት ጋር እንደዚህ ሲሆን ሩታ ጎበዝ መሆኗ ነው እንጂ ሌላ ሴት ብትሆን ነበር የምታደርግለት ብቻ ሩታ ጀግና ነች። በተረፈ ቻው፣ አመሰግናለሁ። ይህን ቪዲዮ ላይክ ላይክ ላይክ ላይ ቀርቡ። ቻው፣ ወዳችኋለሁ ባይ